የኛ እምነት ልክ እንደ ቻይና ባምቡ ነው። ለአንቺም ግራ እንደገባሽ ለብዙዎች ግራ የሚገባቸው የቻይና ባምቡ እሳቤ ነው የወሰድነው። የቻይና ባምቡ ፍሬው ዘሩ ሲተከል በየቀኑ እንክብካቤ ይፈልጋል። እንደኛ ችግኝ አይደለም። አምስት ዓመት ሙሉ ውሃ እያጠጡ እየተንከባከቡ ሲቆዩ አንዲት ሳንቲሜትር አይወጣም። እና አምስቱን ዓመት ሙሉ የሚያየው ሰው ያላግጣል። የታለ ያንተ ባምቡ? አልበቀለም እኮ ይሄ ሁሉ ድካም ለማይበቅል ነገር ነው ወይ? ረዘም ያለ ጊዜ ስለሆነ በየጊዜው ያለውን ማላገጥ፣ ክስ፣ ስድብ ተቋቁሞ ከአምስት ዓመት በኋላ በሦስት ሳምንት ውስጥ 25 ሜትር ይወጣል። አምስት ዓመት ውስጥ አንድ ሜትር አልታየም ማለት ከአምስት ዓመት በኋላ 25 ሜትር አያድግም ማለት አይደለም። አሁን ምርጫው እፍታፍታውን እያቀረብን እፍታፍታውን ኢንጆይ እያደረግን ማለፍ ከሆነ ከዚህ ቀደም እንደነበረው ስለሆነ፣ መሠረታዊ በሆነ መንገድ የህዝቦችን አንድነት የህዝቦችን ወንድማማችነት ፍራተርኒቲ የሚለውን ቫሊዩ ህዝባችን ውስጥ በተገቢው በትምህርት ስርዓቱ በሁሉም ማስገባት ካልቻል፣ ሀገር ከሌለ፣ ሌላ የሚነገረው ነገር ሁሉ ትርፍ ነው።